አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድ ድን ብላኝ ሲል ቤተሰብ ሰላም እንዴት ናቸው? እኔ ሰላም ነኝ፣ አልሐምድሊላሂ እንግዲህ ጉዞ ወደ ኢትዮጵያ ሀገሬ ልጓዝ ልጓዝ ነው። መልካም ጉዞ በሉኝ፣ ቅናሽ በሉኝ። ይመስል ነበር ፕሌን ውስጥ ከፕሌን ውጭ ያለውን ነገር መቅረጽ አልቻልኩም እና እንግዲህ ውድ ጓደኞቼ ወተን ጨርሰን፣ ምግብ መጣ ምግብ ጧት ላይ ስለነበረ በረራዬ ጣፋጭ ነገራቶች ነበሩ። ኬክ፣ ምረባ፣ ስትሮበል ምናምን ያለው ነው እንዳለ ቁርሱ ኬክ ነገር ጣፋጭ ነገር ነው። የፍራፍሬ ሰላጣ አለው ሁሉ ነገር እና ቡና። ከሁሉም የተመቸኝ ቡና ነበር። እኔ እንቅልፍ አልተኛሁም ነበር ከአንድ ቀን በፊት ቀደም ብዬ ጀምሮ በጣም ነበረ ከምስል የወጣሁት ምናምን ና ቡና በተመቸኝ ድገሙኝ ቡና ካለ እስከምል ድረስ አድርሶኝ ነበር ማለት ነው። መሻላ ከዚህ መካከል ግጥም አድርጎ ጠራርጎ ይበላ ነበር። እኔ ግን ግጥም ማድረግ አልቻልኩም። ምሳል ለእናንተ ለማሳየት ያክል ይህችን የምታክለ አወጣሁለት። በቃ እና ተበላ፣ ተጠጣ፣ ተላላቸው። ቡና ጠጣው፣ ሌላውን ተውት፣ ቡና ጠጣው ጓደኛ ደግሞ ጎኔ ቁጭ አለችው። እኔ ብርጭቋቸው የተመቸኝ ኮን ሎጎ ምናምን እሱ ነው ደስ ያለኝ። ወይ እኔ ፎቶ ላንሰው እንደው ከቡና ራሱ አንድ ትርፍ በስተታን ቡና ሲቀዱላት በስተት ሁለት አሉላ አንዱንማ ይዤ ነው የምሄደው እያለች ማለት ነው። እንዲያሳቀችኝ እንዲያዝናናችኝ ደረሰን። በልተን ምግብ አለቀ። እሷ ዳቦንም ሁሉንም ያዥው በኋላ ይጠቅመናል ምናምን እያለች ነበረ። ይርበናል በኋላ ወይ ይዘነው እንወርዳለን። እሷ ደግሞ ትራንዚት ናትና ወደ ጅማ ትሄዳለች። እና አዲስ አበባ ለሰባት ሰዓት ያክል ትቀመጥ ነበረ። ለዛ ይጠቅመኛል ይዘዋለሁ እያለች ነበር ማለት ነው ከዛ ይደርስ የለም መውረድ መጣ እና እናወጣው ነበረ። የሚያስጨንቀው በዛ ላይ አሞኝ ነበረ፣ የእንቅልፍ ምጥረት የመጨናነቅ የሚምንም ና በየመሀሉ ፊንት እየወደቅኩ በየመሀሉ ፊንት እየወደቅኩ ነው እውነት ለመናገር የደረስኩት አልሐምዱሊላህ። አለኩል ያህል ፓናዶል ዋጥኩኝ ምናልኩኝ እና አዲስ አበባ ከላይ እጅን ትመስል ነበረ፣ በጥቂቱ በየመሀሉን እና እሷን እንጫጫ ነበረ እጅ ለጅን እየያዝ ነበርና ለበስን ለባበስን። ደግሞ እሷ በተለይ በቃ እንደ እስኪ ጸጉሬን እንኳን ልሸፍን እያለችኝ በመሀል ታስቀኛለች። በመሀል መሜ ያለ በጣም ጥሩ ጓደኛ አግኝቼ ነበረ። መልካም ጓደኛ አጋጥሚ ነበር። ጉዞይም ፈታ እንዳልኩ ደረስኩ ማለት ነው። ከመሜ ውጭ በጓደኛ በኩል በቃ ሳይደብረኝ፣ መሜንም በቃ በእርግጥ ሲያመኝ እያስጨነኳት ነበረ ቢሆንም ደረስን ደረስን። አዲስ አበባ ይቺን ትመስላለች። ወረድንና ከዛ ጓዛችን ነው ተምና ምሷ ወደ ጅማ ትራንዚት፣ እኔ እዛው አዲስ አበባ መውረድ ነበረብኝ። ወረድኩኝና ቀጥታ ወደ ጉምሩክ ነው የሄድኩት ካርጎ እየተደረገ አንድ ሻንጣ ነበረኝ። እሱን ለማውጣት እዛው ዋልኩኝ፣ ዋልኩኝ መቅረ ዋዛን ሲል ነው ማለት ነው የገባሁት ካርጎ ጋር ያለ እንግልት። ቃል በቃል ነገራቸው የምትፈልጉ ካላችሁ በቀጣይ ፓርቲ ይዤላቸው መጣለሁኝ። ወላይ ካርጎ የሚያደርግ ሰው እብድ ነው፣ በቃ እብድ። እየሰማን እያየን እንድጋሚ፣ በተለይ እኔ እኔ አንድ ካርጎ ተርፎብኝ፣ አንድ ሻንጣ ነው ካርጎ ያደረግኩት። እዛም ለቀረጥ ነው ምንም የለውም። የተጠቀምኩባቸውን ቡቲቶች ነው፣ በስሜ ነው። ምንም አይነት ቀረጥ አልተቀረጥኩም፣ ግን እንግልቱን አጠይቁኝ። ግን ከዛ አዳድስ ልብስ ገዝታችሁ፣ ብርድ ልብስ፣ ፍሪጅ፣ ቴሌቪዥን፣ በተለይ ቴሌቪዥን አብዛኛው ሰው እዛ እየተወ እየወጣ ነው እና እባካችሁ እውነት እዚህም ሁሉ ነገር ሞቶ ከዛ ከዛ እያላችሁ ብራችሁን አትክሰሩ ባይ ነኝ። አዲስ አበባ ልናርፍ ነው፣ መሬት እየወረድን ነው ማለት ነው። እዚህ ቦታ ላይ ነው እንግዲህ ዋስ የሚያስደንገው ግን፣ በቃ ተደረሰ እላችኋለሁ። አይደረስ የለም። ግን መልካም ጓደኛ አግኝቼ ስለነበረ በጣም ደስ ብሎኛል። በሁሉ ነገር ላይ የምታግዘኝ እንደዛ ስወድቅ ፌንት ስወድቅ በየመሀሉ እመሜ ልቤን ነበርና ጓዜን የምትጠብቅልኝ የምትደግፈኝ መልካም ጓደኛ ሰጥተው ነበር ፈጣሪ አልሀምዱሊላህ ረቢልዓለሚን። በሱ ነገር በጣም ተደስቻለ ውላቸዋለሁኝ እና ውዶች ይ ይህን ይመስል ነበረ ጉዞዬ። በሰላም አዲስ አበባ ገብቻለሁኝ። ቀጣይ ፓርት ደግሞ ወደ ኮምቦቻ ስሄድ አሳያችኋለሁ። ኮምቦቻም ከደረስኩ በኋላም እንዳጋጠመኝ። የምነግራችሁ ይሆናል። ስለምትከታተሉ በጣም የማመሰግነው ላይክ ሸር እያደርጋችሁ እንድታበረታቱ እንደግሞ ውጠትና ጠይቃለውኝ። አይከፈልበትም። እቻትና ለባበስን ሲያስጨንቅን መውረጃ ምናምን ሲመጣ ማለት ነው። አልሀምዱሊላህ ደረስ የለም ደረስን። እንግዲህ አሁንም ብዙ አረሁ ልቤን አመመኝ። ችግሩ በሁለተኛው ቀን ሐኪም ቤት ነበር የዋልኩት። ምንም የለሽም ተባልኩ። ምን እንደሆነ አላቅም እንግዲህ ወሬ ስለማበዛ እንደሆነም እንግዲህ አላቅም። እንደው ለልቤ ስትሉ ለእግዜር ሳታደርጉኛ ትለፉ ማለት ነው። ውዶችዬ በጣም የማመሰግናችሁ፣ ውዳችሁና ፈቅዳችሁ ስለምትከታተሉኝ ሰአቴንም ስለምታጫውቱልኝ። አጫውቱልኝ ፕሊስ። እስከ መጨረሻው ታይሉኛላችሁ ብዬ ተስፋ አደርጋለሁ። መልካም ቀን።